እጅጉኑ፣ በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ እዩኤል ንጉሴ የርብቃ ንጉሴን ልጅ አስወርዶባታል ማለት ነው። እንግዲህ እዩኤል ያልገባው ነገር ቢኖር ርብቃ እህቱ ነች። ምንም እንኳን መወለድ ቋንቋ ነው ቢሆንም ነገሩ ነገር ግን እህት እህት ናት መችስ እና አንዲት እህት ናት ያለችኝ፣ እሷም አግብታለች። እናም አንድ ወንድም ነው ያለኝ ብሎ ተናግሮ ነበረ እዩኤል ማለት ነው። እንግዲህ ወንድሙ ብሩክ ነው። በእርግጥ ሶስት ናቸው ብሏለኝ። እኛ የምናውቀው ግን ብሩክን ነው። ሌሎቹን የርብቃን እሷም ራሷ ሁለቱ ሌላ ቦታ ናቸው ለስራ ብላለች ማለት ነው። እና ብሩክ ነው እሷ ጋር ማለትም ፋሚሊ ጋር የሚኖረው። እና ደግሞ ሴት ልጅ እሷ ብቻ ነች። እና ዚጋ እንግዲህ ነገ ጧት የሚጸጸትበትን ነገር ነው እያደረገ ያለው ማለት ነው እዩ። አንዳንድ ጊዜ ነገሮችን ቆም ብለን ማስተዋል መልካም ነው። በእርግጥ የራኪብን ጉዳይ አውቀዋል። እንግዲህ ራኪብ ማናት ካልን ራኪብ ማለት የማሚቲ በፊት ማሚቲን የምታግዛት ነበረች ማለትም ልጅዋን መታሰቢያን የምትይዝላት ነበረች እና በሆነ አጋጣሚ ትሞታለች ማለት ነው ራኪብ ስለዚህ ያችን ራኪብ ደግሞ ማሜቲ በጣም ስለምትወዳት ልጅዋን መቲን ራኪብ ብላ ጽፋ ነቅሳት ነቅሳታለች ማለት ነው። እና በጣም የሚያሳዝኑ ነገሮች ተፈጥረዋል ማለት ነው በጣም በርብቃ ጉዳይ ላይ ሰላማችሁ ይብዛልኝ፣ ተወዳጆች እንዴት ናችሁ? ሰላማችሁ ዛበይ ያላችሁበት ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ቤተሰብ ያልሆናችሁ ናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እኔ የሚሄድበት ቦታ አብራችሁ በአይናችሁ እየቃኛችሁ ጉዞዬን እየተመለከታችሁ በዛውም ደግሞ ስለ ርብቃ ድራማ የሚያስተምሩ ነገሮችም አሉ። ሞርግን በዚህ ክፍል ምን ተፈጠረ? በመግቢያው ላይ እንግዲህ እንዳሳየዋችሁት በጣም በሚያሳዝን ሁኔታ ርብቃ ልጇን አጥታለች ማለት ነው። እውነት ለመናገር በጣም ነው የሚያሳዝ ነው። ምክንያቱም ደግሞ በተለይ ደግሞ ለእናትም በጣም ልብ ይሰብራል። ሞር ደግሞ ነገሮችን ሁሉ እንዳስተካክል ወረቀቴንም በስሜ እንዳደርግ ሁሉንም ነገሬን አሁን ላይ ቀስ ብዬ ቁጭ ብዬ አስተውዬ ነገሮችን እንዳስተካክል አሁን በጣም ወሳኝ ታይም ነው። እኔ ልጅ በጣም ነው የምወደው። ርብቅ የለም የለው ለአቤልም ትልቅ የለበሰ ብራት ነው ማለት ነው። እንግዲህ አቤል ልጁን አይቶታል፣ አልትራ ሳውንድ ወንድ ነው ተብሏል። በጣም ነው ደስ ብሎት የነበረው ማለት ነው። አሁን ላይ ግን ያኔ ወረቀቱ ላይ እየጻፉ ልጅሽን፣ ታጭዋለሽ ልጅሽን እንገድለዋለን ሲሉ የነበሩት እነ እዩኤል ማለት ነው። አሁን ላይ ጉድ ሰርተዋል። እዩኤል እንግዲህ በጣም የሚገርመው አዚቲ መርዙን ከምግብ ጋር ሰጥታት ነበር ለርብቃ ማለት ነው። እና ርብቂም መቼም የዋህናት ልትበላው ስትል ቆይ ቆይ ቆይ ብሎ አስቆሟታል። ያኔ ታዲያ እንዴ እዩ ል ጥሩ ሰው ሆነ እንዴ ከሞት እኳ ተረፋት ርብቂን ብለን ዋው ብለን ሳንጨርስ ለካ ለመቲ እንዳላት እኔ የምፈልገው ራሴ መበቀል ነው። በጣም ያሳዝነው ነገር ግን ምንም ባልሰራችሁ ማለት ነው እንዴ ምንም ባሏለችበት ማለት ነው። እንግዲህ አሁን እሱ ውሳቤ ወረቀቱን እሷ አጭበርብራ ፌክ የሰጠችው መስሎት ነው ሊበቀላት ያሰበው። እንዴ እኔ ያልገባኝ ነገር የዩኤል ጉዳይ ማለት ነው። ዩኤል እኮ ርብቂን ሊበቀላት የነበረው ርብቂ ፌክ ወረቀት ሰታኛለች መስሎት ነው። ርብቂ ደግሞ በወረቀቱ ላይ ፌክ የለ ኦሪጂናል የለ ምንም የምታውቀው ጉዳይ የላትም። ወረቀት ስጭኝ አላት፣ እሻለችው ወረቀቱን ሰጠችው። ማለት እሱ አስተካክሎ አዘጋጅቶ አምጪ ያላትን ነው እንጂ የሰተችው እሷ ፌክ የሚያደርገችው ምንም የሚያደርገችው ነገር የለም። ወረቀቱ ኦሪጂናሉ የት ነው ከተባለ ግን ማሚቲ ጋ ነው። ማሚቲ ደግሞ በእውነቱ ይሄ ፈጣሪ አይወደውም። የአቤል እናትና አባት ሞተዋል። የአቤል እናትና አባት ታዲያ ሞግዚት አድርገዋት ልጆቹን አሳድጊ ብለው ለማሚቲ ለወይዘሮ ዝናሽ ማለት ነው ነው አልማዝ አልማዝ አንድ ቀን ብቻ ነው ስሟን በነገራችን ላይ እዩኤል የጠራት። ወይዘሮ አልማዝ ብሎ ማለት ነው። እና እንግዲህ ወይዘሮ አልማዝ ማለት የራኪብ ማለትም ራኪብ ብላ ጽፋባታለች በታቶ መልክ ነገር ግን የመታሰቢያ እናት ማሜቴ ነች። ታዲያ ወይዘሮ አልማዝ ምንድን ነው የምትፈልገው እዚህ ቤት ከተባለ፣ አስቡት እንግዲህ ሞግዚት የተባለችዋ ሴት የልጆቹን ንብረት ነገ ጠዋት በአቤል ስም አድርጊ የተባለችውን አደራ የተሰጠችውን አደራዋን ልቅምጭ አርጋ በልታ፣ ሙሉ ንብረቱን የእናት አባቱን የአቤልን የእናት አባቱን ንብረት በሙሉ ሙሉ ንብረቱን በራሷ ስም፣ ሌላው ደግሞ በማን ያደረገችው በመታሰቢያ ስም አደርገዋለች ማለት ነው። ታዲያ እዚ ጋ አሁን ማለት ርብቃ ያጠፋችው ነገር የለም። ምክንያቱም ኢዩኤል በአይኑ ወረቀቱን አይቶታል። ሄዶ ማሚቲን ቆይ፣ ምንድን ነው ያረግሹ፣ ራኪብ ማናት ብሏት ነበረ። በዛ ሰዓት ታዲያ ራኪብ ማናት ብሎ ሲጠይቃት እሷ መልስ አትሰጥ፣ ቁልጭ ልጭ ነው ያለችው ዝም ብላ። በኋላ ላይ ታዲያ መታሰቢያን ሄዶ ሲጠይቃት ጊዜ ስለ ሂስትሪዋ ነግረዋለች እናቴን አረብ ሀገር ነው ያለችው ካለች በሕይወት እንደምትመጣ ተስፋ አለኝ። እኔ ግን አሳዳጊዎቼ ወደ ውጭ ሀገር በጉድፈቻ ሊሰጡ ሲሉ ከዛ በኋላ የጎረቤት አኔትናት ውስጥ አሳደገችኝ። በኋላ ራሴን ችዬ ወጥቼ ተከራይቼ መኖር ጀመርኩ ብላ ከሀ እስከ ፐ ስትሪዋን ስትነግረው በእርግጠኝነት መቲ የመሚቲ ልጅ እንደሆነች አረጋግጧል። ያንንም በስልክ ሲያወራ አዳምጠናል ማለት ነው። ግን በጣም የሚያሳዝነው ነገር አሁን እዚህ ጋር በምንም እኮ የለችበትም ርብቃ። ነገር ግን ትናንትና ገና አቤል ስላላገጠበት፣ አቤል ስለሳቀበት ስቃችሁብኝ አትቀሩም አሹፋችሁብኝ አትቀሩም ብሎ ነው እንግዲህ እዩኤል። ቢያንስ እንኳን እስኪ እነዚህ ሰዎች ንብረታቸውን አጥተዋል፣ ባይዘወይ ማለትም አቤልና ርብቃ ገንዘባቸውን ንብረታቸውን አጥተዋል። ለምን ከተባለ ማሜቲ በልጇ በመቲ ስም ስላደረገች ማለት ነው። በመቲ ስም ማድረጓ ሳያንስ ደግሞ አሁን ልጃቸውን ምን ይበል ብሎ እንደው ምን ይፈጠር እንደው ምን ይምጣ ብሎ ነው ያስወረደው። በእውነት በጣም ነው የሚያሳፍረው ማለት ነው። እና እንግዲህ እዩኤል ተበቅሏል በቃሉ ደግሞ አንደኛ ርብቃ ርብቃ ለሱ በጣም ጨዋ ናት። ርብቃ ለሱ በጣም በቀማቱ ነው የላትም እኮ እንዴ። ከአቤልና ከእዩ ምረጪ ብትባል እኮ ለትዳር በእርግጥ አፍቅራ የገባችው አቤልን ቢሆንም እዩን ደግሞ ከአቤል ለየት አታየውም። አቤል እንኳን ተሳስቶ ሲያጣጥለው ኧረ ተው ነበር የምትለው። በእርግጥ አሁን አሁን ጆኪንግ እንዴ አንተ እዩ አንተ ቁም ነገር እያለች እሷም ማላገጥ ጀምራለች አንዳንዴ። የናቆት ያረጋን ራቆት አሁን ዩኤል የሚወጣው የሚገባው አቤል ስንት ዓመት ሙሉ ለፍቶ ያላገኘውን ነገር በስሙ ማዞር ያልቻለውን የቤተሰቦቹን ንብረት እንኳን ያን ሁሉ ጠቅልሎ ለመውሰድ ነው። ዩኤል አንዴ ከውጭ አንዴ ከቤት የሚለው፣ አንዳንዴ ወስላታ የሚመስሉ ሰዎች እባቦች ናቸው ማለት ነው። እና እንግዲህ ዩኤል ደግሞ ያደረገው ይሄንን ነው። ደና ሰው መስሎ ለሷ ጥሩ ቤስት ጓደኛዬ ነሽ ብሎ ቤስት ፍሬንድ ነንኛ ብሎ በእውነት በጣም ነው የሚያሳፍረው። እና አሁን ላይ እዩ ያደረገው እንግዲህ በጣም ጸያፍ ነገር ነው። ልጇን አስወርዶባታል። በዚህ በእርግጠኝነት ማሜቴ ትደሰታለች። ሁለቱ ብቻ ናቸው የሚያለቅሱት፣ እሱም አባትና እናት ማለት ነው። ልጃቸውን አጡ። ይሄ ብቻ አይደለም፣ ንብረታቸውን ሊያጡ ነው። ይሄ ብቻ አይደለም፣ ከዚህ በፊት ርብቂን አሳግታት ነበረ፣ ማሜቴ ማለት ነው ማሚቲ ናት ያሳገተቻት። ተሳደተቻት ባይዘወይ እሷን ማሳግታ በዛ ላይ እንደዛ ስታገማጥጥ፣ በዛ ላይ እንደዛ ስትጮህባቸው፣ ፈጣሪ ደግሞ የስራዋን ሰጥቷ። አታማ ዘጭ ብላ ተኛች። ተኝታ ምንም ማታርፈው የሆነ ሰዓት የርብቃን ሆድቀውን አለቻት ማለት ነው። በክር ነው ይዛ። ማሚቲ በጣም ባለጌ ሴት ናት። አሁን ግን ስትወጣ ምን ልትሆን ትችላለች ስንል፣ ምንም ለምን? አሁን እንደውም ማለት መቲ እዩ ያላትን በሙሉ ታደርጋለች። ታዲያ እዩ ምንድን ነው ያደረገው? ለመቴ ሂዶ ሂስትሪዋን ከጠየቃት በኋላ ሲያረጋግጥ አንደኛ ራኪ የሚለውን ንቅሳት ሲያይ፣ ሁለተኛ ነገር ደግሞ የእናቷን ሚስትሪ ሲሰማ፣ ከዚህም በፊት ማሚቲ ይህንን ሂስትሪ አውርተዋለች ማለት እኔ አረብ ሀገር ሄድኩኝ ልጅ ምናምን ብላ ያወራችው ነገር አለ፣ እኛ የምናውቀው ተመልካቾች ነገር ግን ይህንን ታሪክ እዩኤል አያውቅም ነበረ ማለት ነው። ስለዚህ አሁን ላይ ግን አውቀዋል። እንዴት ነው ያወቀው? ኢዩኤል አቤልን ጠይቆታል። ምን ብሎታል? አቤልን ግን ቆይ ማሚቲ ማናት ቤተሰብ ላትም ወይስ እንዴት ነው? መቼም እማዬ አንተን እንደ ቁም ነገረኛ ስትቆጥር ስለነበረ ሁሉንም ነገር ነግራሃለች ብሎ ጠይቆታል። አቤልም እንደዚህ አይነት ጥያቄ አትጠይቀኝ፣ በቃ እኛ ቤተሰባችን ናትኝ፣ ምንድነው እንደዚህ የምትለው ብለዋል። አያችሁ አቤልና ርብቃ ርብቃ የዋህ ናቸው በእውነት አቤል ራሱ እንደ ርብቃ በጣም የዋህ ነው። ሞግዚታችን ነች፣ ምናችን ነች ማለት አልፈለግም። አንዴ ብቻ በጣም ስላናደደችው፣ ርብቂን በጣም ስላሰቃየቻት እንዴ ወይዘሮ አልማዝ ብሎ ስሟን ጠርቷል። ከዛ በኋላ ጭራሹን ይባስ ብላ ተቀየረች ማለት ነው። ይባስ ብላ ከዛ ልጅ ልበቀለልሽ ነው አለች። እንግዲህ ማሚቲ የምትበቀለው ርብቃን ነው። ለምን ከተባለ ማሚቲ ወደ ሌላ ቦታ ከመሄዷ በፊት፣ ማለትም ወደ አረብ ሀገር ከመሄዷ በፊት ልጇን ለማን ነበር የሰጠችው? ለርብቃ እናትና አባት ነበር ማለት ነው። ከዛ የርብቃ እናትና አባት ደግሞ የርብቃ እናት የለችም በህይወት። ስለዚህ የሚይዛ ስለሌለ ያች እንድንጥ የልጅ ምን አድርገዋል? በቃ ጉድፈቻ አንስጣት ብለው ለፈረንጅ ሊሰጧት ነበረ እነማን? የርብቃ እናትና አባት። ታዲያ የጎረቤት አንዷ ሴትዮ ወሰደቻና አሳደገቻት ማለት ነው። ማንን? መቲን። ይህንን ሁላ ስትሪ ርብቄ አታውቅም። ማለት ሀያ አቁም ምትን መታሰቢያ መሆኗን ያችልች ማለት ነው። አሁንም እሷም አድጋ ደግሞ ልበቀል አላለችም፣ አታውቃቸውም። እሷ አድጋ አሁን ላይ ልትበቀል የፈለገችው ማንን ነው? አቤልን ነው። አቤል አፈቅርሻለሁ ብሏ ተፈቃቅረው ነበረ። ከዛ ደግሞ እዩኤልም አቤልን መበቀል እንደሚፈልግ ታውቃለች። ስለዚህ የርብቃንና የአቤልን ልጅ ባሳጣቸው ብላ ያንን መርዝ የላከችው ምን ለማድረግ ነው? መታሰቢያ አቤልን ለመበቀል ነው። እዚ ጋር ግን ማሚቲ ደግሞ እየተበቀለች ያለችው ማንን ነው? ርብቃን ነው። አቤልን ምኑንም አልነካችውም። ልጁን ለማስወረድም አላሰበችም። በእርግጥ መውረድ አለበት መውለድ የለብሽ አንቺ ልጅ መውረድ አለበት ብላ ደጋግማ ለርብቃ ነግራታለች። ርብቃም እንዴ ማሚ አርገዣ አለው እኮ እንዴ፣ ምን አንቺ አልነበርሽ እንዴ ቤቱ ልጅ ያስፈልገዋል ስትየ የነበረው ምን ተፈጥሮ ነው አሁን ሌላ የሆንሽው ብላ ጠይቃ ነበረ። ማሚቴ ግን መናገር አልፈለገችም። ይልቁንስ ልጅ በቀል ቤቴ ድረስ መጣ እበቀልልሻለሁ ብላለች። ለምን ካስታወሳችሁ፣ ብሩክ ሁለት ጊዜ ነው እነ ርብቃ ጋር የመጣው። የመጀመሪያ የመጣ ጊዜ ታዲያ ማሚቲ አይተዋለች። ያንን ልጅ ስታይ ትዝ ያለቻት ልጇ ነች። ለምን ለእሱ እናትና አባት ስለሰጠች። ከዛ መጥታ አዙን ጠየቀቻት። አዙ ይሄ ልጅ ማን ነው ስትል፣ የርብቃ ወንድም። ስለዚህ የርብቃ ወንድም ከሆነ እነዚህን ሰዎች ልበቀል ይገባል ብላ ነው ማሚቲ ሌላ ሰው የሆነችው። እና እንግዲህ መሚቲ አሁን ርብቃን ለመበቀል አስባ ነበረ። ነገር ግን እዩኤል ምን ብሏል? እኔ ራሴ በእጄ ነው ማጥፋት የምፈልገው ብሎ። ለዛም ነው አዙን እንግዲህ፣ አዙ መርዝ ጨምራ ምግቡን ለርብቃ ስትሰጣት እሱ ደግሞ ወጥቶ መታሰቢያ በመሀል ደወለችለት፣ አቤት ስትለው ከደቂቃዎች በኋላ ትልቅ ደስታ አለ። ምንድን ነው ደስታው ሲላት ጊዜ ምግቡን ልትበላው ነው ርብቃ ሮጦ አስቆማት። ለምን እሱ የሚፈልገው መበቀል ብቻ ነው ነግሯታን። መሚቲ በጣም ባለጌ ነው እዩ። ባይዘወይ በጣም ባለጌ ማለት ነው። ሲቅላሰለ ሰው መስሎ በጣም ባለጌ የተረገመ ነው። እንደ ሕፃን ልጅ ላይ ጨክኖ እኔ ጥሩ አጎት ነው መሆነ አቦ ወንድ ነው መሆኑ ያለበት። የሚገርመው ነገር እሱ እንዳይጠረጠር ምን አድርገዋል? ምግቡን እንኳን አስቆሟታልኝ፣ ንጹህ አይደለም ቲማቲምን ሳታጥብ ስትሰራ አይቻታለሁ ምናምን ካለ በኋላ ውሃውን ግን እኔ ላምጣልሽ ብሎ ውሃ አምጥቶ ኪኒኑን ከዋጠች በኋላ ወዳው ነው እንግዲህ ልጇ ያመለጠው ማለት ነው። በጣም ነው የሚያስለቅሰው። በጣም ነው የሚያሳዝነው። ከእነዚህ አይነት አስመሳይ ሰዎች ፈጣሪ ይጠብቀን። እዩ ይሄን ያደርጋል ብሎ ማን ያስባል? እኛ በእርግጥ እናውቃለን፣ ለምን እሷን ተለሳልሶ ርብቂ ምናምን ካለ በኋላ ዘወር ብሎ አለቅሽም፣ ሰራልሽ፣ አለሁ ስለሚል። ርብቂና አቤል ግን በምንም ተአምር ሊጠረጥሩ አይችሉም። እንዴት ሊታወቅ ይችላል? ወደፊት እንግዲህ ወደፊት የምናየው ይሆናል ማለት ነው። ማሜቴ ግን ተሳክቶላታል፣ በቀሉ ማለት ነው። በጣም ነው የምታሳፍረው። የሰው ገንዘብ የሰው ብር ማለት ለልጆቻችን በኋላ አዙሪ የተባለችውን በልጇ ስም ማድረግ ይ ይሄ እምነትን ማጉደል ነው። ማሚቴ በጣም ባለጌ ሰው ናት ማለት ነው። እንግዲህ ይህን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ውድ ቤተሰቦቼ ስለምታበረታቱኝ፣ ላይክ ሰብስክራይብ ስለምታደርጉ፣ ኮሜንት አስተያየት ስለምጽፉልኝ ከልብ አመሰግናለሁ። አሁንም እስኪ እናንተ ምን ተሰማችሁ? መችስ በርብቃ ያላዘና አይኖርም እና ላይክ እያረጋችሁ የርብቃን ፍቅር ግለጹ ለማለት ወዳለው። ሰላማችሁ ይብዛልኝ። ባይ ባይ፣ ተወዳጆች።